አይ ቲንክ እሁድ ዕለት ነው ስራ ነበርኩኝ። ከስራ ስመለስ እኔ እንዲ እንዲ ብዬ ማልደረዝረውም የሆነ ችግር ቤት ውስጥ ቅዳሜ ነበር ኮምፕሌን የተደረገው ሲጀመር፣ እሁድ ዕለት ስመጣ ስለ ችግሩ በደንብ ሲያስረዱኝ፣ ልጄ፣ ባለቤቴ ኢማጅን እንግዲህ፣ አሁን ልጄ፣ ሴቷ ልጄ ካሊፊያ ዩኒቨርሲቲ ናት ያለችው። ሳምንቱን ሙሉ ቆይታ ዊኬንድ ላይ ነው የምትመጣው። ዊኬንድ ላይ ስትመጣ የቤት የሆነ ጥሩ ነገር ማግኘት አለባት። ኦኬ ልጄ ባለቤቴ እንደገና ደግሞ እቤት ውስጥ ያሉት ሁለቱ ሰራተኞች ማለት እላይ ቤት ያሉት ማማ እንደዚህ እንደዚህ ሆኗል። አንቺ ትላንት እንዲሁ ዝም ብለሽ አስተካኪ ነው ያልሻት እንጂ ይሄ ነገር እንዲህ ነው የሆነው ብለው ዘርዝረው ሲነግሩኝ ሄድኩኝና፣ በጣም ነው ማከብራት። በጣም እንዲህ የምትናገሪያት ሰው አይደለችም። ከፊዚካሏም ከምኗም ከምኗም ስራዋም የምትነጫነጫት የምትጨቃጨቂያት ሰው አይደለችም። ሄድኩኝና መዲና ለምን እንዲህ እንዲህ ሆነ? ደግመሽ አታድርጊው እሚያንስሽ ከሆነ የምትሰሪው ነገር ይሄን ጨምሪ ይሄን ጨምሪ ብዬ ተናግሬ ወጣሁኝ ገባሁኝ ክፍሌ ክፍሌ ስልሽ ማጠቢያ ክፍል ቁጭ እላለሁ ብቻዬን መሆን ስፈልግ የምሰራው ነገር ሲኖረኝ እዛ ቁጭ ብዬ እያለ መጣች ቡና ይዛልኝ ነው መሰል ስትመጣ አልቅሳለች በጣም ነው የተናደድኩት አልቅሳ ሳያት በጣም ሀያት አለች ሌላ የኪችን ልጆች አሉ ብሬክ መተን ነው። ስለዚህ በጣም ተናድቼ ምን ስለተናገርኩሽ አለቀሽ አልኳት። ስለምደነግጥ ነው እንዲህም ስላላረግኩ ነው ስትል እና አስተካኪ ማለት እንዲህ ምን ያስለቅሳል ብዬ ጥያት ወጣሁኝ። እንዲያውም ቡናዬንም ሳልጠጣ ምን ሳልን ገባው ላይ ቤት ቆይቼ ትንሽ ተመለስኩኝ። አሁንም ያው እሷ ለማብራራት ትሞክራለች። ሀያትን ጠራሁኝ እና ሀያት ይሄ እንዲህ አይደለም ወይ እንዲህ አይደለም ወይ እያልን ስንነጋገር ወጣችና ኪችን ሄደች። ከዛ ተከትያት ሄድኩኝ ኪችን አሁንም ያሟል እን አሁንም ላናግራት ነው የሄድኩት። ሲሄድ ስልክ ታወራለች። ስልክ ስታወራ ምንድን ነው የመሰለኝ ሌበር የምትከሰይ ይመስሎኝ በጣም ነው የሳቅሁት። በጣም ማዳም ተቆጣችኝ ብለሽ ነው ሌበር የምትከሹ ወይስ አበሻ ስለሆንኩ ንቀት ነው ብቄ አንድ ሁለት አንድ ሁለት ስንነጋገር ተጠግቻታለሁ። እንደዚህ በጣም መጨረሻ ላይ የምትናገረው ንግግር ይውልሽ እኔ ከሰው ጋር በየንግግር እንትን አልችንበትም። ተጠግቻት ሁሉ እንደዚህ አላህ ነው እጄን ይዞ የመለሰኝ። በቃ ራሴን ኮንትሮል አድርጌ ተመለስኩ። የምጎዳው እኔ ነኝ በማደርገው ነገር። ከዛ በኋላ ሰላም ሰላም፣ ጤና ይስጥልኝ። እንዴት ቤተሰቦቼ እንዴት ናቸው? በሌላ ቪዲዮ መጥቻለሁ። ለዩቱብ ቻናሌ አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰቡ ቤተሰቤናችን ደግሞ ላይክ፣ ሼር በማድረግ ሌሎችም እንዲማሩበት አድርጎ ማለት ነው። እንግዲህ ሙኒት ሰራተኛዋ ሀበሻ ናት ማለት ነው። እኔ በጣም የሚገርምኝ እንዴት ሀበሻ ሀበሻ ቤት መስራት የለበትም። የኛ ሀበሾች በጣም ከመላችሁ በላይ ጅቦች ናቸው። ምክንያቱም እነሱ በፊት እንደኛ ሰው ቤት ሲሰሩ ስለነበር እኛ አረቦች ቤት ስንሰራ ምግብ ካልሰጡን ያለውን ነገር እንኳን እየደበቅንም ቢሆን እንበላለን እነሱም ይሄን ሲያረጉ ስለነበረ ዛሬ አልፎላቸው የራሳቸውን ኑሮ እየኖሩ ሰራተኛ ቀጥረው ሰራተኛ ሲቀጥሩ እዛ ሲያረጉት የነበረውን ነገር ሰራተኛቸውን አያምኑም። እንደዛ መታረግ ነው የሚመስላቸው። እንደውም ልንገራችሁ አበሻ ቤት የሚሰራ ኢትዮጵያዊ በጣም ነው የሚፈራው። መብላት እንኳን በጣም ይፈራል፣ ነው ምላችሁ። እና ለምንድን ነው አበሻ ቤት የምትቀጠሩት? አሁን አስቡት እንግዲህ ሰራተኛዋ እያለች ያለችው ዱቄት አለቀ። አስባችሁታል? ዱቄት ስላለቀ ሙኒት እንጨረጨራት። እች ልጅ ደግሞ ባለቀው ባለው ነገር ልጇ ዩኒቨርሲቲ ተማሪ ናት። ከትምህርት ቤት ስመጣ ቤት ውስጥ የሆነ ነገር ያስፈልጋል አለች፣ ምግብ ማለት ነው። ሙኒት ስለዚህ እች ልጅ ባለው ነገር ነው መስራት ያለባት። ስለዚህ እንዴት ባለው ነገር ትሰሪያለሽ ይባላል። እን በጣም ነው የሚገርመው። እኛ አረቦች ቤት ስንሰራ የሆነ አስቤዛ የሆነ ነገር ሲያልቅባቸው ባለው ነገር አብቃብተን የምንችለውን ነገር እንሰራለን። አቃለን ማለት ነው። ግን የእኛ ሀበሾች በጣም ጅብ ከምላችሁ ጅብ ናቸው። ሙኒት በጣም ጥሩ ነገር ማለት ግን ለሰራተኛ በጣም መጥፎ ናት፣ እንደምታወራው ከሆነ ማለት ነው። ምንም ክብር የላትም። ልንገራችሁ፣ እኔ አበሻ ጋ ከምትቀጠሩ እንደው ብትሞቱ ነው የሚሻላችሁ። በጣም ጅቦች እኮ ናቸው። ሰልፊሽ እንኳን የለፋችሁበትን እንደውም እንደ አበሻ እኮ ረግጦ የሚያሰራ የለም የለፋችሁበትን ደማችሁን ጠብ ያደረጋችሁበትን ገንዘብ እንኳን በየወሩ መስጠት እንዴት እንደሚያንገበግባቸው እንዴት እንደሚያንገበግባችሁ ነው የምላችሁ። እና ልጅቷ እንደዚህ ስለተናገረች ሙኒት በጣም ተንጨረጨረች። አንደኛ የአበሻ ልጅ ደግሞ በጣም ወረኛ ናቸው። ታውቃላችሁ፣ እንደሚያረጉት ይታለላሉ። የኛ የአበሻ ልጆች መርዝ ናቸው፣ አቃጣሪ ናቸው። እንግዲህ ልጅቷ ናት ከልጆቿ ወሬ ሰምታ። አበሻውኑ ራሱ አበሻ አያምንም እኮ በጣም ነው የሚገርመው። እኔ ምንም ምንም አይነት ነገር ቢሆን ነው የምላችሁ። እኔ አረቦች ይግደሉኝ፣ እውነቴን ነው የምላችሁ። እነሱ አያውቁንም፣ ምንነታችንን፣ ኢትዮጵያዊ መሆናችንን እንጂ ማንነታችን፣ ምንነታችን አያውቁንም። ግን የእኛ ሀበሾች አወኮች ናኩ ስለሚያውቁን በቃ ረግጠው እነሱ ማንነታቸውን ረስተው ዛሬ ጥሩ ኖሮ ስለሚኖሩ የራሳቸውን ዜጋ ረግጠው ማሰራት ይፈልጋሉ። ሌላ ዜጋ ግን አይቀጥሩም። የእኛዎች ምክንያቱም አይችሏቸውም፣ አይረገጡላቸውም። ለዛ ነው አበሻ እንዳለ አበሻ ካየችው አበሻ ብቻ ነው የሚቀጥረው። አይቀጥርም፣ ሌላ ዜጋ ፊሊጲን የሚቀጥሩ በአናውታ ትተክላታለች። አፍሪካንም አይሰማቸውም። አፍሪካ እንደውም ጭራሽ አይፈልጉም፣ የእኛ አበሾች ቤት መስራት። ፊሊጲኖችም አይፈልጉም። በቃ እነዚህ ሀበሾች የእኛን ብቻ ነው የሚፈልጉት፣ ምክንያቱም ያውቁናል። እኛ የዋህንን ካለን በላለን ከሌለ የለም በቃ ችለን መኖርን ስለምናቅበት ትግቢ፣ ሆዳሞች ስለሆኑ ሀበሻ ነው የሚቀጥሩት፣ የእኛ ሀበሾች ማለት ነው። እንዴት ሰው ባለው ነገር ነው እንጂ የሚሰራው፣ እንዴት አለቀ፣ በሌለው ነገር እንዴት ሰራሽ ምናምን ይባላል። እን በጣም ጅብናት መኝቱነት ነው የምላችሁ። እና ሰብስክራይብ አርጉኝ ጓደኞቼ።